እንለ ስለ ቤተሰብነቱ ከልብ እናመሰግናለን። ይህ የአዲስ 1879 የታሪክ ማስታወሻ ነው። በኢትዮጵያ የባህል ሙዚቃ ታሪክ ሁነኛ ስፍራ ያላቸው ከያኒና መምህር ዓለማየሁ ፋንታ ሥርዓተ ቀብር መጋቢት ሦስት ቀን 2017 ዓ.ም በገነተ ጽጌ ቅዱስ ጊዮርጊስ ቤተ ክርስቲያን ከመፈጸሙ በፊት ከምሥረታው ጀምሮ ለ28 2 ያ 8 ዓመታት ባስተማሩበት በአዲስ አበባ መካነ አእምሮ የያሬድ የሙዚቃ ትምህርት ቤት የሽኝት መርሃ ግብር ተዘጋጅቶላቸው ነበር። የያሬድ የሙዚቃ ትምህርት ቤት ረዳት ፕሮፌሰር የሆኑት አክሊሉ ዘውዴ በመድረኩ ባቀረቡት የሕይወት ታሪክ ዓለማየሁ ፋንታ ከ1950 ዓ ም ጀምሮ እስከ 1960 ዓ ም ድረስ በሀገር ፍቅር በነበራቸው የቲያትር ቤት ቆይታ በድምፃዊነት፣ በዜማ ደራሲነት፣ በተወዛዋዥነት፣ በሽለላና ፉከራ፣ በመሰንቆ መምታትና በቲያትር ተዋናይነት ጭምር ችሎታቸውን በብቃት ማሳየት ችለዋል። ያን ጊዜ በነበረው የቲያትር ቤቱ አሰራር የሙዚቃና የቲያትር ቡድን ይዞ በየጠቅላይ ግዛቱ እየተዞረ ሙዚቃ ቲያትርን የማቅረብ ባህል የተስፋፋበት ወቅት ነበርና አቶ አለማየሁም የዚሁ ተግባር ተሳታፊ ነበሩ በሥራቸውም እየጎለበቱ ሄደው ድርሰትን በመጻፍ ጭምር ሰው ገንዘብን ጣዖት አደረገው በሚል ቲያትር መሪ ተዋናይ ሆነው አሳይተዋል። ኑሮ የባየር ላይ ከየት ላግኘሽ፣ ኑሮ የባየር ላይ ባየር ስፈልግሽ ሁል የስመኝሽ አንድ ቀን ሳይደላኝ ባይን የሳላይሽ አይን ሰላይሽ እንዴት ሆናለሁ ስቀር ስለይሽ እንዴት ሆናለሁ ስቀር ስለይሽ። በ1996 ዓ ም ያሬድ ሙዚቃ ትምህርት ቤት በቀዳማዊ አጼ ኃይለ ሥላሴ ተመርቆ እንደ ተከፈተ በትምህርት አሰጣጡና መርሃ ግብሩ ውስጥ ካለው የምዕራባውያን ክላሲካል ሙዚቃ ትምህርት ጎን ለጎን የአገራችንን ባህላዊ ሙዚቃና የቤተ ክርስቲያንን ዜማ እንዲሁም ታሪክ የሚያስተምሩ ሰዎች ሲፈለጉ ለባህላዊ ሙዚቃው ዘርፍ አቶ ዓለማየሁ ተጠቁመው በመምህርነት ተቀጥረው የራሳቸውን የትምህርት መምሪያ መርሃ ግብር አውጥተው ጡረታ እስከወጡበት ጊዜ ድረስ ማለትም ለ28 ዓመታት ያህል በማሲንቆና በኢትዮጵያ ባህላዊ ዜማና ሙዚቃ ታሪክ መምህርነት በማስተማር አያሌ ሙያተኞችን አውጥተዋል። ኪነጠበኛው ዓለማየሁ ፋንታ በያሬድ ሙዚቃ ትምህርት ቤት ከማስተማር ተግባራቸው በተጓዳኝ የኢትዮጵያ ሙዚቃና በውስጡ ያሉትን ቅኝቶች ምስጢር በማስተዋወቅ በኩል በጊዜው ትልቅ ቦታና ዋጋ የሚሰጠውን የአፍሪካ ሙዚቃ ጥናት ተመራማሪ የነበረችውን ወጣት አሜሪካዊት ሚዚኮሎጂስት ሲንቲያ ኪምበርሊን ያኔ በ1964 ዓ ም አንድ ዓመት ሙሉ የመሰንቆ ትምህርት ጨምሮ ያስተማሩ ናቸው። ተማሪያቸው የነበሩት የሙዚቃ ረዳት ፕሮፌሰር አክሊሉ አቶ አለማየሁ ስለ ባህላዊ ሙዚቃዎችና መሣሪያዎቻቸው ሥራ እድገት አብዝተው የሚቆረቆሩና የሚጨነቁ ለማስረዳትም ብዙ የሚደክሙ የነበሩ መሆናቸውን በምሳሌ በማጀብ አቅርበውታል። ዘመናዊ ሙዚቃ እየተባለ በምዕራባውያን የሙዚቃ መሣሪያዎች የመሠራቱ ነገር ባይጠላም ነገር ግን ቅኝቶቹ ያው እነዚያው አምባሰል፣ አንቺ ሆዬ፣ ትዝታና ባቲ በመሠረታዊነት የሚገለጹባቸው ዜማዎችን የያዙ መሆናቸው እየታወቀ ስለምን ዘመናዊ እያልን ራሳችንን እናታልለዋለን የሚል ሞጋሽ ሐሳባቸውን ያንጸባረቁ ናቸው። ከማስተማርና የመመራመር ሥራቸው ባሻገር በመድረክ ትርኢት አቅርቦት ሥራ እጅግ ብዙ ሥራዎችን በተለያዩ አገሮች አቅርበዋል። ከእነዚህም መካከል በቀደመው ቀዳማዊ ኃይለ ሥላሴ ዘመን ከንጉሠ ነገሥቱ ጋር በካናዳ በሜክሲኮ እንዲሁም በሌላ ጊዜ በሴኔጋል የጥቁር ሕዝቦች የባህል ፌስቲቫል ላይ ከሥራ ባልደረቦቻቸው ጋር ተመርጠው ሥራዎቻቸውን አቅርበው ተመልሰዋል። መምህር ሳሉ ከወቅቱ የኢትዮጵያ ርዕሰ ብሔር ኮሎኔል መንግሥቱ ኃይለ ማርያም ጋር ሶቪየት ኅብረትና ኮሪያ ሄደው ትርኢት በማቅረብ የኮሪያ የክብር ኒሻን ተሸልመው ተመልሰዋል። የባህል አምባሳደሩ አለማየሁ ፋንታ በጡረታ ዘመናቸው በብዛትና በተደጋጋሚ በአውሮፓ አገሮች በተለያዩ መድረኮች ላይ የኢትዮጵያን ቱባ ባህላዊ ዜማ በተለይም ቃለ እግዚአብሔርና ሰላምን የያዘውንና በቅኔ የታጀበውን ተወዳጁን መዲናና ዘለሰኛ እንዲሁም ሰንጎ መገን ከቀረርቶና ፉከራ ጋር እያቀረቡ ከፍተኛ አድናቆትና ክብርን በማግኘት የአገራቸውንም ባህል በማስተዋወቅ እጅግ ውጤታማ ተግባራትን ሲያከናውኑ ኖረዋል። በዚህም ሥራቸው የባህል አምባሳደር የሚል ስም ተሰጥቷቸዋል። አቶ አለማየሁ በረዥም ጊዜ የሙያ አበርክቷቸውና ተሳትፏቸው ከተለያዩ መንግሥታዊ ተቋማትና የግል ድርጅቶች እጅግ ብዙ የምስክርነት የምስጋናና የዕውቅና ሽልማቶችን ማረጋገጫ ወረቀቶችን ተቀብለዋል። አለማየሁ ፋንታ ሙያቸውን የሚወዱና የሚያከብሩ የነበሩ ሲሆን ሥራቸውንም በፍቅር የሚሠሩ የነበሩ ናቸው። በአንድ ወቅት ግን እንዲያው አርቲስት ባይሆኑ ምን ይሆኑ ነበር ተብለው ለቀረበላቸው ጥያቄ ቄስ እሆን ነበር ድጓና ቅኔ ሳልማር በመቅረቴ ይቆጨኛል፣ በጣምም ያበሳጨኛል በማለት መመለሳቸውን ያስታወሱት ረዳት ፕሮፌሰር አክሊሉ ነገር ግን ደግሞ በሌላ በኩል በዚሁ በሙያቸው መሰንቆ፣ ክራር፣ በገና እንዲሁም በመጠኑ ዋሽንት በመጫወትና በማስተማር ዕድሜ ሙሉ ሕይወታቸውን እጅግ ብዙ ሙያተኞችን ማፍራታቸው እንደሚያስደስታቸውና እንደሚያኮራቸው ይናገሩ ነበር ብለዋል። በኢትዮጵያ ቀዳሚ የፊልም ሥራዎች አንዱ በሆነውና በሕይወት ዙሪያ በተሰኘው ልቦወለድ ፊልም ላይ መሪ ተዋናይ ሆነው የተወኑት ከያኒ አለማየሁ አማርኛና ግዕዝን ጥርት

ይህ ፍቅር የሚሉት ይህ ፍቅር የሚሉት ጨካኝ ኑሮ አለቃ የፍቅር የሚሉት ጨካኝ ኑሮ አለቃ ገብቶ በልቤ ውስጥ እንደ ጦር ተሰካ አይነይ ደማማ ነይነይ ነያገ አስታርቁኝ ልታረቅ አስታርቁኝ ልታረቅ ካሳኝ ልካሰው አስታርቁኝ ልታረቅ ካሳኝ ልካሰው እሷ ማላጅ ላጉድ እንዳይለኝ ሰው እሷ ማላጅ ላጉድ እንዳይለኝ ሰው ከአባታቸው ከአቶ ፈንታ ወልደ ገብርኤልና ከእናታቸው ከወይዘሮ አጼነሽ ገብሩ በወሎ ጠቅላይ ግዛት ዋግ ሕምራ ጥቢያ ሊባኖስ አካባቢ በ1927 ዓ ም መግቢያ ላይ የተወለዱት አቶ አለማየሁ ዕድሜያቸው ለትምህርት እንደ ደረሰም አባታቸው የቤተ ክርስቲያን አገልጋይ እንዲሆኑ በመፈለጋቸው ከእሳቸው ጋር ከስር ከስር እያሉ በቤተ ክርስቲያን የሚሰጠውን ትምህርት ተከታትለው በመማር ለዲቁና በመማር ለድቁና ደረጃ በቅተዋል። ከባለቤታቸው ወይዘሮ ይመናሹ ተሰማ ደመና ጋር ለስድሳ ዓመታት የዘለቀ ትዳርን የመሩ በዚህም ሦስት ሴቶችና ሦስት ወንዶች ልጆችን አፍርተው ለወግ ለማዕረግ ያበቁ አራት የልጅ ልጆችንም ያዩ አባትም ነበሩ። ሁለት ልጆቻቸውንም የሙዚቃ ትምህርት እንዲማሩ አድርገው እነሱም ባህር ማዶ ድረስ ተምረው በከፍተኛ ደረጃ ተመርቀው መጥተው በያሬድ የሙዚቃ ትምህርት ቤት በመምህርነት አገራቸውን እንዲያገለግሉ ያስቻሉ አባት ናቸው። አለማየው ፋንታ አታክፋው ፌትን ተማሪው ወጣቱ ኑሮ ደስቶኛ ጣፋጭ ነው በእውነቱ ከቶንደ ተማሪ በደስታ ሚኖር አለ ወይ በዓለም ላይ? መጀመሪያ ነገር እኛ ኮተማሮች ጣጣ የለብንም፣ ሐዘን ከኛ ቢርቅ በጣም አይገርምንም። አታክፋው ፌትን ተማሪ ወጣቱ ኑሮህ ደስቶኛ። አቶ አለማየሁ ፋንታ የባህል ሙዚቃው አድባር ስለ እምነታቸው እንዲህ ብለው ነበር። ታዋቂነትንና የዕለት ጥቅምን ለማግኘት በሚል ብቻ በየዘፈን ቦታውና በየተገኘው ድግስ ቤት መዝፈን መጫወት የሙያውን ስነ ምግባር የጠበቀ ነገር አይሆንም። ለተማሪዎችም መልካም አራያ አይደለም። ይልቁንም ሰዎች በቲያትር ተቋማት መድረክ ላይ በቁም ነገር በክብር እንዲያደምጡትና እንዲማሩበት ክብርና ዋጋም እንዲሰጡት በሚል እዚያ ላይ መጫወትን ማበረታታት እንጂ እዚያ ላይ መጫወትን ማበረታታት ይገባል። እናም ይህ ነው የሕሊና እምነቴ ብዬ ራሴን ገድቤና ቆጥቤ ነበር በየስፍራው ላለመጫወትና ላለመስፈን በመወሰን በማስተማሩ ላይ ብቻ ተወሰኜ የቆየሁት ብለዋል። የሙዚቃ ፕሮፌሰሯ ትምክት ተፈራ ደግሞ የዓለማየሁ ፈንታ ውርስ በብዙ ሰዎች ልብ ውስጥና በኢትዮጵያ የሙዚቃ ባህሎች ዜማዎች ውስጥ ይኖራል የእርሳቸውን አስተዋጽኦዎች ለሚመጡት ትውልዶችም ያስተጋባሉ በማለት ገልጸዋል። የጥበብ አድባሩ ዓለማየሁ ፈንታ ሲታወሱ ማለት ሄኖክ ያሬድ የጻፈውን ጽሑፍ እንዲህ አቀረብነው። ውድ ቤተሰቦቻችን ለሀገር ለወገን የሚጠቅም ሥራ ሠርተው ያለፉ ኪነጠበኞችን ሁሌም እናስታውሳቸዋለን። ከእነዚህም ውስጥ አንዱ ዓለማየሁ ፈንታ ናቸው። ዛሬ በሕይወት ባይኖሩም ለሠሩት፣ ላበረከቱት አስተዋጽኦ በሙሉ እናመሰግናለን። ነፍስ ይማር ብለናል። አዲስ 1879 አሁንም የተለያዩ ታሪኮችን ማቅረቡን ይቀጥላል። ስለ አብሮነታችሁ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንደሁን ዳማራበን ተመልሰን እመጣለን። እናመሰግናለን። ከእንግዲህ መቃብር ጠንክረ ተማር፣ ከእንግዲህ መቃብር ሙዚቃን ተማር ዜማ ተሸክሞ ገባል መምህር ናምነው